እንደ መወዳት በጣም በተደጋጋሚ ነግሬሀት በተደጋጋሚ ማለት ነው። ግን እሷ ደግሞ ምንድነው በተደጋጋሚ መውደድህን መግለጽህ ብቻ ምንም ዋጋ የለው። አክሱም ላይ ጭፈራ ቤት አለ፣ ዝሙት ቤት አለ፣ መጠጥ ቤቶች አሉ፣ ቁማር ቤቶች አሉ፣ ሺሻ ቤት መቃሚያ ቤቶች አሉ። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? ስ ይታወቃል። አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምና ላችሁ ልዩ የተከበራችሁ የአኑን የቁም ነገር ቤተሰቦች እንደተለመደው በአስተማሪ በቁም ነገር ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህ ቪዲዮ ላይክ አድርጋችሁ ጀምሩት። አዳዲስ ጀማ ደግሞ የኢስላም ልጆች ሰብስክራይብ በማድረግ ይህን ቤት እንድትቀላቀሉ በአክብሮ እንጠይቃለን። አብራችሁን ቆዩ። ላይክ አትርሱ ፕሊስ። ሀቅን ስለተናገር ምን ያንጫጫችኋል? የሙፍቲ መቃብር እልባት መሰጠት አለበት ሙስሊሙን ለሁለት የከፈለ ጉዳይ ስለሆነ አሁንም ቢሆን እልባት መሰጠት አለበት። ያለው ያ ሲኖር ትክክል ነው። ያለው የአሁን ትውልድ ቀብር ማምለክ የለበትም። የነቃ ትውልድ ነው ያለን። የተወሰኑ ሊሆኑ ይችላሉ እንጂ መቀበር የነበረባቸው የሙስሊም መቃብር ነው። አሁንም ቢሆን እልባት መሰጠት አለበት። እናንተ እዛ ለማሻረክ ፍየል ለማረድ መውለድ እያላችሁ እሴት ጋል መላላስ እንጂ ለሌላ ጥቅም ምንም ነገር የለውም። እና አሁንም እልባት መሰጠት የግድ ያለበት፣ ኡማው መከፋፈል የለበትም። ሻመት ያኑርልን። ኡስታዝ ያሲን ኑሩ ማሳለፍ ነው። ሳምንት የደረገ አንድ ኹጥዋ ነበር ኡስታዝ ያሲን ኑሩ ያደረገው። ይህም እንግዲህ ከሙፍቲ ሞት ተያይዞ ማለት ነው። እንዲሁም

እንደ ያስደርጋ እሱ ይኔ ሊቆፈሩ ላይሆን ይቻል ያለው ምናልባት መጅሊሱ ማለት ነው። ከመንግስት ጋር ተነጋግሮ ይህ የምፍቲ የተባለው አንድ ሺህ ካር የሜትሩ ማለት ነው ይሄ ካር ብቻ መሬቱ የተቀበሩበት ማለት ነው መወሰደ መጅሊሱ መረስ አለበት። ሀይቀ መጅሊሱ የባለቤትነት ኃላፊነት ሊሰጠው ይገባል ማለት ነው። ሁሉም ሙስሊም እዛ አካባቢ መቀበር አለበት እንደ ማንኛውም የሙስሊሞች መካነ መቃብር ማለት ነው መታየት አለበት ማለት ነው። ከዚህ በኋላ እንጂ የአንድ ሰው የግለሰብ ብቻ መቃብር መሆን የለበት የሚል ሀሳብ ይመስለኛል። ይሄ ነገር አሁንም እንደ ቀልድ መታየት የለበትም። መጅልስ ከመንግስት ጋር ጠንከር ያለ ውይይት በማድረግ ይህም ቦታ ማለት ነው እንደ ማንኛውም እንደ ኮልፌም ቢሆን ይችላል እንደ ሸጎሌው፣ እንደ አለም ባንኩም፣ እንደ የትኛውም የኢስላም መቃብር ማለት ነው። የትኛው ሙስሊም ማህበረሰብ የሚቀበረበት ቦታ ሆኖ ማለት ነው። ሀላፊነቱ የመጅሊስ ሲሆን ይገባል። እንደ ማንኛውም የኢስላም መቃብር መሆን አለበት። ይሄ ነገር ይችላል፣ ይባል አይገባም። ጎን ነው የተቀባው። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይህ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንጢቢ ነፍሲን ነው የሰጠው፣ ወዶ ፈቅዶ ነው የሰጠው ተቀምጦስ

ይህን ያህል እንዲህ ውርጅብኝ ለዛው ቃሲሮች የዕልም ምናምን ሽታውን እንኳን ለሚሰሙ ራእሓ ተንቀ እኔ ያልናገርን ብዬ ነበረ። ምክንያቱም ህዝቡ ራሱ ወጣታች ወጣቶቻችንም ቢሆን መልስ ሰጥተዋቸዋል። ይህን ባለጌዎች ሱቆበንብል ሙስሊሚን ሽርክ ሽርክ ሽርክ ምንድነው ሽርክ ማለት? የአህመድ ይሁዱ የጠጣ ሰው ሙሽሪክ ነው። ታዲያ ምኑ ቀይም? አንድ ድል ሰው ከምትለው ሰው የማይጠበቅ ንግግር የሰማ ነው ማለት ነው። ኮልፌ መቃብር እንግዲህ በጉልበት የተወሰደ ሊሆን ይችላል። ሰዎች እዛ ላለመቀበር እንግዲህ አሁን የሚያደረጉት ጥረት ሊሆን ነው። ሆይ ምንድን ነው የምትሉት? እዲህ፣ እስከ ዛሬ ስትቀበሩበት ስንት ይህን የእርሶ ዘመድ ስንት ልጆች ስንት ይህን ቀብሯ ስንት ተመላልሰዋል። አሁን ነው ትዝ ያሉት። አሁን ነው ይሄ ሙፍቲ ዛስ ሊቀበሩ ነው፣ ይሄ ነገር ትዝ ያሉት። እስከ ዛሬ ትዝ ያሉት ማን ደስ ይታወቃል። ማን ነገር ይሄ ነገር ወላ በግድ በግድ በቃ አለ የራሳችን መቅበሪያ ቦታ ይሰጠን እያላችሁ ይመስለኛል። ሙስሊሙ ማህበረሰብ ወላሂ ሊነቃ ይገባል። በተለይ በተለይ ይህንን አሁን ንግግሮች ልክ ናቸው ልክ ናቸው ለምትሉ ማለት ነው። በጣም በጣም ይሄ አሁን ከፋፋይ የሆነ ንግግር ነው የተናገሩት። አሁን ሙስሊሙ ማህበረሰብ ኮሎሽ አልቀበረም ሌለው ግማሹ። ኧረ ተው ተው፣ ከአባቶች አይጠበቅም። ኧረ ተው እስኪ ይህንም ቪዲዮ በደንብ ሼር አድርጉት። በጣም ግራ ስለገባኝ ነው። አክሱም ላይ ጭፈራ ቤት አለ፣ ዝሙት ቤት አለ፣ መጠጥ ቤቶች አሉ ቁማር ቤቶች አሉ፣ ሺሻ ቤት፣ መቃሚያ ቤቶች አሉ፣ ጭፈራ ቤቶች አሉ። የሌለው አንዱ መሲር ብቻ ነው። ከጭፈራ ቤት ከዝሙት ቤት ከመቃሚያ ቤት ይልቅ ትውልድን ያበላሻል ብለው የሚያስቡት እነሱ ጥላቻቸው መሲር ላይ ነው። ሴት ልጅ እርቃኗን ነው የምትሄደው። እርቃኗን ልክ በቀደም እልህ ተጋብቶ ወይንም አንዳንድ የፖለቲካ ነጋዴዎች ልኳቸው ይሁን አላውቅም፣ ያለመደባቸውን ነጠላ ለብሰው እንደዋሉት አይደለም። ሁሌም ርቃናቸው ነው የሚሄዱት፣ ፀጉራቸውን ከፍቶ ነው የሚሄዱት። ነገር ግን አንዲት ሙስሊም እኔ ፀጉሬ ልሸፍን ብላ ተከልክላለች። መከልከል ብቻ አይደለም አይነሽን ልናይ አንፈልግም፣ ከተማችን ለቃችሁ ውጡ ተብለዋል። ተመለከታችሁ እንግዲህ ይህች ሀገር እንደ አክሱም የተባለችዋ ከተማ አላህ እንደው መጨረሻዋ ነው ያሳይ። አሚን አሚን። መጨረሻ ደግሞ ሲያምር ይህ በቃ ሙስሊም ማህበረሰብ መብቱን የተከበረለት ሴቶቻችን፣ እህቶቻችን ሂጃባቸውን፣ ቃባቸውን ለብሰው በነጻነት የሚንቀሳቀሱበት አዛናቸውን ብለው ሰግደው፣ እንዲሁም የመቃብር ቦታ ሰጧቸው በአግባቡ እንደ ማንኛውም ዜጋ ጋ የምንሰማበት መጨረሻ ያላ ያርገው። ይህ መጨረሻ ደግሞ ለመስማት የኛ ትግል ያስፈልጋል። አሁንም ቢሆን ፍትህ ለአክሱም ሙስሊሞች ይቀጥላል። አናቆምም። የመጀመሪያው ሙስሊም ለአሜሪካ ከንቲባነት የሚወዳደረው ሰው ዛሬ ስለ እምነቱ ጥላቻ ላላቸው ሰዎች ማለት ነው ግልጽ የሆነ ማብራሪያ አድርጎላቸዋል። እንደምትመለከቱት ለኒውዮርክነት የሚወዳደረው ከንቲባ ዛሬ በብሪክስ ተገኝቶ በአንድ መስጅድ ቅጥር ግቢ ተገኝቶ ነው እኔ በፖለቲካ ህይወቴ ውስጥ ማለት ነው ስለ እስልምና አውርቼ አላቅም ነገር ግን ያስተት ነበረ፣ ካአሁን በኋላ ግን እኔ ለማንም ብዬ የምቀይረው እምነት የለኝም ሲል ነበር የተናገረው። ይህ ሰው ማለት ነው አሁን በአሜሪካ ያለው የእስልምና ጥላቻ በጣም የገዘፈ ነው ይላል። ለዚህም ማሳያ ደግሞ ያለው አክስቱን ነው። አክስቱ ከናይን ኢለቨን ጥቃት በኋላ በባቡር ውስጥ ሂጃብ አርጋ መሄድ ማለት ነው ደህንነት ስላልተሰማት እቤት ቀርታለች። ይህ እኔ ስሜቴን ይጎዳኛል ብሎ ማለት ነው ስሜቱ ነክቶት ሲያለቅስም ታይቷል ማለት ነው። እናም እንደተናገረው ከሆነ አሁን ላይ በኒውዮርክ እኔ ከተመረጥኩኝ ሁሉም ሙስሊም ከማንኛውም ኒውዮርክ ተወላጅ ጋር እኩል ነውም ሲል አሳስቧል ማለት ነው። የተለያዩ የፖለቲካ ፓርቲዎች በተለይ ደግሞ የሪፐብሊካን የእሱ ተቀናቃዮች ማለት ነው እሱ ጂሃዲስት ነው፣ ጂሃዲስቶችን ይደግፋል የሚባለውን ነገር በዚሁ በመስጅድ ውስጥ ማለት ነው ግልጽ አርጓል እኔ ምንም አይነት የምደግፈው ጂሃዲስት የለኝም እኔ ሁሉም እኩል ናቸው ነገር ግን እስልምና ጥላቻ ያላቸው ሰዎች ግን እኔ ጋር ቦታ የላቸውም ሲል ነበረ በስሜት ተውጦ የተናገረው ዞራን መምዳዊ ዞራን መምዳዊ አሁን ላይ ማለት ነው ከአስራ ሁለት ቀን በኋላ ለኒውዮርክ ከንቲባነት ምርጫ ላይ እንግዲህ ውጤቱን የምናየው ይሆናል ማን ውስጥ ይሄ ወንድማችን ከንቲባ እንዲሁን ፍላጎት በጣም የጨመረ እንግዲህ ሁለተኛ ጊዜ በዚህ ልጅ ቪዲዮ እየሰራ እንገኛለን ሀይቀ በየ ጊዜው በየነው ቁጥር ፍቅራችን የጨመረው ብንችል እንደሆነ ድምጽ ብንሰጠው ምር አሪፍ ነበረ። እንግዲህ በአሜሪካ ያላችሁ ዜግነቱ ያላችሁ እሱ አካባቢ ላይ የምትኖሩ ድምጽ ሊሰጡት የግድ ያለ ምርጫው እንደኛ ከሆነ ማለት ነው መቼም አይገባኝም። የእናንተ ምርጫ አለት እንደሆነ ብቻ ግን እንደ መወዳት በጣም በተደጋጋሚ ነግሬሀት በተደጋጋሚ ማለት ነው ግን እሷ ደግሞ ምንድ ነው በተደጋጋሚ መውደድህን መግለጽህ ብቻ ምንም ዋጋ የለውም። ወደድከኝ አልወደድከኝ አዶንኬረፖ ትንያ ጨንቀኝም ጥሎሼ ከበድልሃል። ለጥሎሼ ጠንክር ወጠር ትለኛለች እና እኔ ጥሎሿንም ለማቅረብ ደግሞ በጣም ነው ማለት የምተጋው። ነገር ግን አልሟላለህ አለኝ። የሷን ጥሎሽ ማሟላት ደግሞ ከበድ ይላል እና እኔ ብቻ አይደለም ደግሞ መወዳት በጣም የሚያናደው ነገር ብዙ ወዳጆች አሏት፣ ብዙ አፍቃሪ አሏት። እና ያ ሁሉ አፍቃሪዎቿ ሁሉም እሷን ይወዳታል፣ ሁሉም እሷን ይፈልጋል። እሷ የኔም ነ ያንተም ነ የሱም ነ የእንትናም ነኝ የማለት ስልጣን የላትም። እና በጥሎሹ ነው የሚወሰነው እና ይሄንን ጥሎሽ አቅርቦ ማግባት ለሚችላት ሰው ፈቃደኛ ናት። እኔ ከልቤ ነው ማፈቅራት ከልቤ ነው መወዳት እንደ መወዳት በተደጋጋሚ ነግሪያታለሁ ነው እምላቸው። አዎ ጀነተል ፊርዳውስ ማለት በጣም ነው መወደው በጣም ነው መፈልጋት። እኛ ምን ወዳት አለን? እኛ ምን ፈልጋት አለን? አላህ እንግዲህ እሷ ያው ለሁላችን የምትበቃ ነች። ና እንሻላ ሁላችንም ገብተን የምንሰባሰብበት ሁላችንም ማለት ነው። እንሻላ አላህ በአንድ በቀጥተኛው መንገድ መርቶን በዛ መንገድ ላይ ሞተን በጀነት ለፍርዶስ የምንሰባሰብ ያድርገን። በጣም ምርጥ አቀራረብ ነው። አሰላሙ አለይኩም። እንዳነበብኩት ከሆነ እናትና ልጅ ናቸው። ልጅ ለረዥም ጊዜ እናቱን ሳይጠይቅ ሌላ ሀገር በስራ ቆይቶ መጥቶ ሲጠይቃት እናትየዋ ግን በናፍቆት ውስጧ ስለተንገበገበም ሲመጣ እየቀጣችው እንደሆነ ነው። ለምን ቆየህ የሚል ሚሴጅ ማለት ነው። ደስተኛ ነች፣ ቢሆንም ግን በመቆየቱ ተናዳለች ማለት ነው። አንዳንድ ጊዜ እናቶቻችን አገር ቤት ሆነው በስደት ላይ ያለን ሰዎች ነገራቶች ምን አደርጋለሁ፣ ትዳር የለኝ፣ ምን የለኝ፣ ኢትዮጵያ ሂጅ፣ ምን አደርጋለሁ የሚል ብዙ ሰዎች አሉ፣ ብዙ እህቶች ወንድሞች አሉ። በቃ ትዳር ስለሌላቸው ሄዶ የሚጠይቁት ልጆች ስለሌላቸው የእናቶቻቸው ናፍቆት ወደኋላ ያሉ ስንት እህቶችና ወንድሞች አሉና እባካችሁ ለእናቶቻችሁ ስትሉ እንኳን ኢትዮጵያ ሄዳችሁ መዘየር ግድ ይኖርባችሁ አልማት ነው ከየትኛውም ዓለም ላይ ተመቻችቶላችሁ ያላችሁ እህት ወንድሞች ማለት ነው። አጠቃላዩ አላህ ሱብሓነሁ ወተዓላ ለእናቶችና ለአባቶች ረጅም እድሜ ስጣቸው ስላ ዋሌኩም ሰላም ረመቱላ በጣም ምርጥ ነው። ትክክለኛና ብዙ እህቶች ወንድሞች ያለባቸው ችግር ነው። ምን አለ እኛ ቤት ፊሄድ የሚሉት ነገር አለ ከእናት በላይ ምን አለ ምን አለ እና እንሻላ ምን አለኝ ሳይሆን እንደ ብዙ ሀብት አላቸው እናታቸው አባታቸው በህይወት ካሉ መታቸው ዘይሯቸው ለተመቻቸላችሁ ማለት ነው። በጣም ጥሩ መልእክት ያለው ቪዲዮ ነው። ይህ ከላይ የምትመለከቱ የህፃናት መጫዋጫ ቤተል አካባቢ እንግዲህ አንድ መንገድ ዳር የሚገኝ የኮሪደር ልማት ላይ የተሰራ መቀመጫ ነው እና መቀመጫው ልክ እንደ ዥዋዥዌ ስለሚያገለግል ልጆች ላውላይ እየወጡበት እንግዲህ ከላይ እንደምትመለከቱት ይጫወቱበታል። ይህም ነገር እንግዲህ ተሽከርካሪዎች በአጠገባቸው ስለሚያልፍ ወደ አስፋልት መንገዱ ወጣ እያለና ተሽከርካሪዎችም እንግዲህ ከላይ እንደምትመለከቱት ልጆቹን እየሳቷቸው ነበር የሚያልፉት። ይህም ነገር አደገኛ ነው። ምናልባት የመበጠስ አደጋ ካጋጠመው እንግዲህ የከፋ ጉዳት ሊያስከትል ስለሚችል የሚመለከተው አካል እንግዲህ ምላሽ እንዲሰጥ በማለት ሁላችንም በሶሻል ሚዲያ ላይ ድምፅ እንሆን ነበር። እናም አሁን ላይ እንግዲህ የሚመለከተው አካል አፋጣኝ የሆነ ምላሽ ሰጡት። ከላይ እንደምትመለከቱት ዥዋዥዌው እንዳይንቀሳቀስ በብረት ተበይዶም ይገኛል። ለዚህም አፋጣኝ ምላሽ ለሰጡ አካላት ምስጋና ይገባል። ወላጆችም እንግዲህ ልጆቻቸው የሚጫወቱበትን ቦታ በጥንቃቄ መምረጥ ይኖርባቸዋል። እኛ ሃይ ሃይቃ ከኮሪደሩ ልማት ጋር አብረ መልማት አለብን። ልማት ያስፈለገ ምክንያቱም ይህ ወንበሩ ሲሰራ ማለት ነው ትንሽ በቃል አለ ትንሽ ዘው ዘው ያርክን ነው እንጂ ልታወራል ለጨዋታ ምናን እ ህጻናት ራሱ የሚጫወቱበት እኳ አለ ን ቁጭ ከዋቂ ሰው ጋር ምና ከጓደኛ ጋር አሊያ ሚስት ጋር ምናን ቁጭ ብለ ዛ ጋር ንጹሕ አየር ወይ ደግሞ በቃ የመኪናም ጩኸት እየሰማ ሊሆን ይችላል። እንትን የምትልበት ነው እንጂ እንዲህ በጣም የምትወዛወዘበት ነገር አይደለም። ለዛ ነው እኛም አብረን መልማት አለብን። አእምሯችን አብሮ ከልማቱ ጋር አብዴት መሆን አለበት። ያለበዚያ ሁሉ ነገር ያየነው ነው መጮቻ ሁሉ ነገር ያየነው መዝናኛ መምሰል የለበትም ማለት ነው። ግን የሚመለከተው አካል ደስ እንደዚህ ቶሎ ወደ አፋጣኝ እርምጃ ሲገቡ ማለት ነው። ምናልባት በዚህ ልክ ዝምሎ ቢቀጠል ኑሮ ተበጥሶ የሞትም የጉዳትም አደጋ ይደርስ ነበረ። ይሄ ነገር በጣም አሪፍ ነው። ስለዚህ እንደዚህ እንደሚመለከተው አካል ማለት ነው። የሚመለከተውም አካል በአክሱም ያሉ ወንድመቶቻችን መብታቸውን ሊያስከብር ይገባል። የሚመለከተው አካል መጅሊስ ሊሆን ይችላል፣ የመንግስት አካል ሊሆን ይችላል። ይህንን መብት ሊያስከብር ይገባል ማለት ነው። እህቶቻችን ወንድሞቻችን በገዛ በተወለዱበት ሀገራቸው ባደጉበት ሀብት ንብረት ባፈሩበት በተማሩበት ሀገራቸው ሂዱልን ከዚህ ሲባሉ በዚህ በሃያ አንደኛው ክፍለ ዘመን ላይ ምን አይነት ረገጣ ምን አይነት ኢ ዲሞክራሲያዊ የሆነ ተግባር ነው። ይህ ነገር እንደ ቀል ሊታለፍ አይገባም። እንደዚህ አይነት ድርጊት የሚያደርጉ በመንግስት ስር ውስጥ ያሉ ዘረኞች ጎጠኞችን ማለት ነው ይሄ ብሄርተኞችን የኢስላም ጥላቻ ያለባቸውን ሰዎች ማለት ነው አሳልፎ ለህግ ማቅረብ ይኖርበታል። የጀማዕ የዛሬ ቪዲዮ ይህን ይመስል ነበረ። የዛሬ ቪዲዮ ከወዳችሁት ሁላችሁም አትርሱ፣ ላይክ አድርጉ፣ ሰብስክራይብ ማድረግ ማትርሱ። ሰላም አለይኩም ወረህመቱላሂ ወበረካቱ።